እንዴት ናችሁ ዛሬ የምናየው ጃቫስክሪፕት ኦፕሬተር ነው የምናየው በዛሬው ኮርስ ውስጥ የምናያቸው ነገሮች አራት ነገሮች እናያለን አርትሜቲክ ኦፕሬተር አሳይንመንት ኦፕሬተር ኮምፓሌሽን ኦፕሬተር እና ሎጂካል ኦፕሬተር የምንላቸው ምንድን ናቸው የሚለውን እና ሀው ቱ ዩዝ የሚለውን ኮዳችን ውስጥ እንዴት አድርገን ነው መጠቀም የምንችለው የሚለውን ነገር እናያለን ጃቫስክሪፕት ኦፕሬተር ብለን የምንጠራው ምንድ ነው? ስፔሻል ሲምቦሎች፣ እነዚህ ኪወርድ ዛት ፐርፎርም ኦፕሬሽኖች አንድም ከዚያ በላይ የሆነ ቫሉም ይሄ ኦፕራንድስ ሪተርን ሪዛልት። ጃቫስክሪፕት ኦፕሬተር ብለን የምንጠራው ምንድን ነው? አንድም ከዛ በላይ የሆኑ ቫሉዎችን ይይዛል። ከዛ ደግሞ ያንን የያዘውን ቫሉ ምን ያደርግልናል? ሪተርን ያደርግ፣ ይመልስልናል። ያንን የመለሰልን ቫሉ ደግሞ እኛ ምን አድርገን መጠቀም እንችላለን ኮዳችን ውስጥ በምንፈልግበት ሰዓት እየጠራን መጠቀም እንችላለን። ያር ፈንዳሜንታሊ ፎር ማኒፕሌቲንግ ዳታ ኤንድ ኮንትሮሊንግ ፕሮግራሚንግ ፍሎውን ኮንትሮል እንዲያደርግ ያደርጋል። ይሄ ጃቫ ስክሪፕት ኦፕሬተር ብለን የምንጠራው ስለዚህ ሜንሊ ወደ አራት አይ ቲንክ ከዛ በላይ ያሉ ቢት ዋይዝ ምናምን የሚባሉ ኦፕሬተሮች አሉ። እኔ ደግሞ ዛሬ የማሳያችሁ ስንቶቹ ናቸው? አራቱን እናያለን። በመጀመሪያ አርትሜቲክ ኦፕሬተር ይሄ አርትሜቲክ ኦፕሬተር ብለን የምንጠራው ማትስ ላይ የምናውቀው ኖርማል ነው፣ አዲሽን ሰብትራክሽን፣ ሞልቲፕሊኬሽን፣ ዲቪዥን። እዚህ ጋር ከማትስ ለየት የሚለው ምንድ ነው፣ አንድ ሞዱሎ የሚባል አለ። እኛ ጃቫ ምንድነው ማትስ ላይ ስኩዌር ምናምን ብለን የተማርነው ምንድነው፣ እዚህ ጋር ኤክስፖኔንሻል ያደርገዋል። እነዚህ የስም ለውጥ ነው እንጂ ጀስት ከዛ ማትስ ላይ የምናውቃቸው እንትኖች ናቸው፣ አርትሜቲክ ኦፕሬሽኖች ናቸው። ኮምፒውተራችን ላይ አድ ማድረግ ስንፈልግ የምንጠቀመው ማለት ነው። ስለዚህ ያው አርትሜቲክ ኦፕሬተር ለመጠቀም ፐርፎርም መልቲፕሊኬሽን ካልኩሌሽኖችን ለመስራት የሚያገለግለን ይሄ፣ ካልኩሌተር ለመስራት ስትፈልጉ እነዚህ ነገሮች ነው የምትጠቀሙት። በመጀመሪያ አዲሽን የምንለው ነው። አዲሽን ያው ፕላስ ሳይን ነው። ሰብስትራክሽን ማይነስ፣ መልቲፕሊኬሽን ሲሆን ስታር ዲቪዥን ሲሆን ደግሞ ያቺ ስላሽ አለች። ሪማይንደር ሞጁሎ የምንለው ደግሞ ፐርሰንት ሳይን፣ ኢንክሪመንት ዲክሪመንት የምንለው ይሄ ሞጁሎ ብለን የምንጠራው ወይም ሪማይንደር ብለን የምንጠራው ምንድን ነው? ለምሳሌ ሁለት ቀሪ ኖሯቸው የሚካፈሉ ቁጥር ሲኖሩ ምን ነው ቀሪውን ሪተርን የሚያደርግ ለምሳሌ ሰባት ሲካፈል ለሶስት ብናደርግ ሪተርን የሚደረግልን ቁጥር ስንት ነው ማለት ነው? አንድ ነው። ሁለት ሁለት ይደርሳል ቀሪ አንዳንድ ላይ ያንን ቀሪውን ነው ሪማይንደር የሚያደርግልን ሪተርን የሚያደርግልን። ኢንክሪመንታል ሲሆን ደግሞ ቫሊውን የሰጠነውን ቫሊውን በአንድ ኢንክሪመንት ያደርጋል። ሊሰይ በአምስት በስድስት ኢንክሪመንት እንዲያደርግ በንፈልግ ያንን ቫሊውን ኢንክሪመንት የሚያደርግበትን ቁጥር እንሰጠው እና በዛ ቫሊውን ምን ያደርግልናል ኢንክሪመንት ያደርግልናል። በመቀጠል ደግሞ ዲክሪመንት በሚሆንበት ሰዓት ደግሞ ተኦፖዚቲቭ ኢንክሪመንት ለም ዲክሪመንት የሚለው ምንድ ነው? የኦፖዚት የኢንክሪመንት ኦፖዚት ነው። ምን ማድረግ ነው? መቀነስ ነው፣ አይነት ነገር እየቀነሰ ይሄዳል። ሌስ እዚህ ጋር አሁን አዲሽን ለመስራት ለምሳሌ ሁለት ቁጥሮችን ለመደመር አስር እና አምስት ለመደመር ስፈልግ ፕላስ፣ ለመቀነስ ስፈልግ ማይነስ፣ ሙልቲፕሊኬሽን፣ ዲቪዥን፣ ሞጁሎ። ለምሳሌ የአስር አስር እና አስር ሞጁሎ ሶስት ሪተርን የሚደረገው ስንት ነው? አንድ ነው፣ ያ አንድ ነው። ሶስት ሶስት ሶስት ሶስት ሶስት ሲበዛ ሶስት ዘጠኝ ነዋ፣ ያ ዘጠኝ ይሆናል፣ ከዛ አንድ ይመለስልናል ማለት ነው። በመቀጠል ደግሞ ቱ ታይምስ ቱ ማለት ደግሞ ቱ ዘ ፓውር ኦፍ ስሪ ማለት ነው ኤክስፖኔንሺያል። ከእዚያ ሌሳይ ጂ የሚባል ቫሪያብል ድክሊያር አምስት አስቀመጥንበት፣ ያቺን ጂ ፕላስ ፕላስ ስቱን ኢንክሪመንት ጂ ቢከን ወደ ስድስት ኢንክሪመንት ያደርገዋል። ኤች ደግሞ አምስት አድርገን ኤችን ዲክሪመንት ስናረጋት እንታ ናለች ማለት ነው፣ ወደ አራት ዝቅ ትላለች ማለት ስለዚህ ይሄ አሪትሜቲክ ኦፕሬተር የሚባለው ይሄኛው ነው። እንደዚህ ቤዚክ ማቴማቲካል ካልኩሌሽን የምንሰራበትን ነው። በመቀጠል ደግሞ አሳይንመንት ኦፕሬተር አሳይን ቫሊዩ ፍሮም ኤ ቫሪያብል ለ ቫሪያብል፣ ጀስት ስሙ እንደሚናገር አሳይን ማለት ማስቀመጥ ወይም ደግሞ ሌሳ ሌሳይዚ ጋር አሁን ለምሳሌ ኢኳል ሳይንን ተጠቅመን ለምሳሌ ሌት ብለን ጂ ኢኳልስቱ ስድስት እንጂ የምትለውን ቫሪያብል ስንት አሳይን አደረግንለት? ስድስት አሳይን አደረግንለት። በመቀጠል ደግሞ አሳይን አድርገን መደመር፣ ሰብስትራክት አድርገን መደመር፣ መልቲፕሊኬሽን አድርገን ደግሞ መደመር፣ ዲቪዥን አድርገን አሳይን ማድረግ፣ ሪማይንደር እና አሳይን ማድረግ፣ ኤክስፖኔንሻል እና አሳይን ማድረግ የሚባሉትን እነዚህ አሳይመንት ኦፕሬተር ላይ ይቀመጣሉ ማለት ነው ይሄ ማለት ለምሳሌ ይሄኛው ይሄኛው እዚህ ጋር መጥቼ ሳብራራላችሁ ምንድን ነው የሚሆነው ለምሳሌ ሌት ኤ የምትባለው ቫልዩ አለችን ኤ የምትባለው ቫልዩ ዘጠኝ ይዛለች እንባል ከዛም ኤ ፕላስ ሲ ሲ ሌት ሲ ኢኳል ቱ ሲ የምትባለው ቫሪያብል ማንነን እንደት የዘለሉ የፈለግ ነው ሲ የምትባለው ቫሪያብል ነው ወይ ኤ ላስኢኳልስቱ ፕላስ ኢኳልስቱ ኤ ፕላስ ኢኳልስቱ ፕላስ ኢኳልስቱ በዘጠኝ እንዲደምርልኝ ዘጠኝ ላይ ስንት እንዲደምር አራት እንዲደምር። ይሄ ማለት ምን ማለት ነው? ኮል ሊሆናል ኤ ፕላስ ናይን እንደማለት ነው፣ ፎር እንደማለት ነው። የኤ ቫሊዩ መጀመሪያ ስንት ነበር? በዛ መልካችን ለምሳሌ ሞር ዲኮምፕስ አድረጉላችሁ ኢኳሊቲ ናይን ፕላስ ፎር ይሆናል ማለት ነው። ስለዚህ ይህ ምንድን ነበር? ይህ የምትባለው ቫሪያብል መጀመሪያ ያዘችው ዘጠኝ ነበር፣ ዘጠኝ ይዛለች። ከዛ ደግሞ ስንት እንድትደምር ነው? አራት እንድትደምር አድረግን። ከዛ ስንት ይሆናል ማለት ነው? ባለ አስራ ሶስት ይሆናል። ስለዚህ ይህኛው ሾርት ሃንድ ፎርሞ፣ ሾርት ሃንድ ፎረሞ ነው ማለት ነው ይሄ ምንጠቀምበት ማለት ነው። በመቀጠል ደግሞ የምናየው ምንድን ነው? በመቀጠል የምናየው አሳይመንት ኦፕሬተር አይተናል። ኮምፓሪዥን ኦፕሬተር፣ ይህ ኮምፔር ሁለት ቫልዎችን ከዛ በላይ የሆኑ ቫልዎችን ምን ለማድረግ ነው ኮምፔር ማነጻጸር፣ እና ሪተርን ቡሊያን ቫልዩ ነው ሪተርን የሚያደርገው። ቡሊያን ማለት ሁለት እንትን ያለው ትሩ ኦር ፎልስ የሚለውን ቫልዩ ነው ሪተርን የሚያደርግለን። ሌሳይ ሁለት እኩል ኮሊዮናል ሳይን ስንጠቀም ቫልዩን ቼክ የሚያደርገው ኦልሬዲ ቫሊዩን ቼክ የሚያደርግልን ኦልሬዲ ምንም ነው ማለት ነው ቫሊዩ ነው ቼክ የሚያደርግልን። ሌት ሳይ ሌት ኤኳልስቱ ኤኳልስቱ ዘጠኝ አልኩት። ኤ ቫሊዩ ዘጠኝ ነው። ሌት ቢ እኩል ይሆናል አስር፣ ሆን ኖ ዌይ አስር ሳይሆን ቢ እኩል ይሆናል አስር ሳይሆን ዘጠኝ። ከዛ ምንድን ነው ኤ እኩል እኩል ቢ ብለው ይሄኛው በዚህኛው ቼክ ስናደርገው ምንድን ነው የሚሆነው? ትሩ ነው የሚሆነው። ምክንያቱም ምንድን ነው ኦንሊ ቫሉ ነው እንጂ ቼክ የሚያደርግልን ታይፑ አይደለም። ታይፑ ቼክ የሚያደርግ ታይፑ የመጀመሪያው የቢ ታይፕ ምንድን ነው? ስትሪንግ ነው ታይፕ ነው። ኤ ታይፕ ደግሞ ነምበር ነው። ስለዚህ መቼም ስትሪንግ እና ነምበር መቼም እኩል ሊሆን አይችሉም። ምክንያቱም የተለያየ ዳታ ታይፕን ያላቸው። በዚህኛው ወይ ግን ምንድነው ቼክ የሚያደርገው ቫሉ ስለሆነ ሁለቱም ጋር 99 የሚል ነገር ስላለ ያንን ምን ያደርገዋል? ሪተርን ትሩ ሪተርን ያደርግልናል። በመቀጠል ደግሞ ኢኒኳሊቲ ሲሆን ደግሞ ቼክ ኦን ቫሊውን ቼክ እያደረገ ቦሊያን ቫሉ ሪተርን ያደርጋል። ለምሳሌ እዚህ ጋር 11 ስለዚህ ይሄኛው ነምበር ነው ይሄም ነምበር ነው። በእንደዚህ አይነት ወይ ቼክ የምናደርግ ከሆነ ስለዚህ 9 እና 11 ቼክ ያደርግና ሪተርን ያደርግልናል ቫሊዩ። ስትሪክትሊ ኢኳል ቱ የምንለው ደግሞ ሶስት እኮ ይሆናል ሳይን እንጠቀማለን። ስትሪክትሊ ኢኳል ቱ ምንድን ነው? ቦዝ ቫሊዩ ታይፕን ቼክ ያደርጋል። ቫሊዩን፣ ታይፕን ቼክ አድርጎ ምን ያደርግልናል? ሪተርን ያደርግልናል ማለት ነው ቫሊዩ። በመቀጠል ደግሞ ስትሪክትሊ ኢኳልስ ቱ ያው፣ ይሄኛው ከሁለት አንዱ ትክክል ካልሆነ ወይም ታይፓቸውን ካልተመሳሰለ ፎልስ ነው ሪተርን የሚያደርግልን። ግሬተር ዛን፣ ሌስ ዛን፣ ግሬተር ዛን ኦር ኢኳልስ ቱ፣ ሌስ ዛን ኦር ኢኳልስ ቱ። እነዚህም ምን ምን እንጠራቸዋለን? ኮምፓሪሽን ኦፕሬተር ኮምፔር የምናደርግበት ኦፕሬተሮች ናቸው ማለት ነው። በመቀጠል ደግሞ ሎጂካል ኦፕሬተር የምንለው ደግሞ ምንድን ነው? ሎጂካል ኦፕሬተር ሁለት ለም ሶስት አራት ሎጂካል ኦፕሬተሮች አሉ። ሎጂካል ኤንድ አለ፣ ሎጂካል ኦር አለ፣ ሎጂካል ኦር አለ፣ ሎጂካል ኖት ከዛ ደግሞ ነሊሽ የሚባል ኦፕሬተሮች አሉ። ሎጂካል ኦፕሬተሮች ሎጂካል ኤንድ ሪተርን የሚያደርግልን ትሩም ሪተርን ሚል ያው ቡሊያን ቫሊዩ ነው። ሪተርን የሚያደርግልን ኮምባይኔሽን ር ማኒፑሌሽን ቡሊያን ቫሊዩን ነው። ሎጂካል ኤንድ ትሩ ሪተርን ሊያደርግልን የሚችለው ሁለት የሰጠነውን ቫሊዩ ሲሆን ብቻ ነው። ትሩ ሲሆን ብቻ ነው። ሎጂካል ኤንድ ሪተርን ትሩ የሚያደርግልን ሁለት የሰጠነውን ቫሊዩ ትሩ ካልሆኑ ሁለቱም ኤም ቢም ትሩ ካልሆኑ ምን ትሩ ሪተርን ሊያደርግልን አይችልም፣ ትሩን ሪተርን አያደርግልንም። በመቀጠል ደግሞ ሎጂካል ኦር ሲሆን ደግሞ ምንድን ነው? ሎጂካል ኦር ሲሆን ምን ያደርግልናል? ሁለቱም ፎልስ ሲሆኑ ፎልስ ሪተርን ያደርግልናል። አዘርዋይስ ምን ያደርጋል ማለት ነው? ትሩ ነው ማለት ነው። በ ሎጂካል ኤንድ ጊዜ ሁለቱም ትሩ ከሆኑ ትሩ ሪተርን ያደርጋል። አዘርዋይስ ፎልስ ነው ሪተርን የሚያደርግልን። ሎጂካል ኖት በሚሆንበት ሰዓት ደግሞ ትሩ ከሆነ ፎልስ ነው ሪተርን የሚያደርገው። ፎልስ ከሆነ ደግሞ ትሩ ሪተርን ያደርግልናል። በመቀጠል ደግሞ ነሊሽ የሁለቱ ሁለቱ ጥያቄ ምልክቶች ኩዌሽን ማርኮችን ደግሞ ሪተርን ራይት ሃንድ ራን ኢፍ ደ ሌፍት ሃንድ ኢስ ነል ሪተርን ሪተርን ያደርግልናል ሌፍት ሃንድ ያለውን ከሆነ የሚያደርገው አንድ ኢፍ ፋይንድ ከሆነ በእንደዚህ አይነት ወይ አርቲሜቲክ ለምን ኦፕሬተሮችን መጠቀም እንችላለን ማለት ነው። ስለዚህ እዚህ ጋር ጀነራላይዝ ሳረግላችሁ እንደው ኦፕሬተር ብለን የምንተረው ጀስት እነዚህ ስፔሻል ካራክተሮች ሊሆን ይችላሉ ስፔሻሊ ሲምቦል ኦር ኪወርዶች ሲያት ፐርፎርም ኦፕሬሽኖችን ፐርፎርም የምናደርግበት ከአንድና ከዛ በላይ የሆኑ ቫሊዎችን ኦፕራንዶችን እና ከዛ ምን ያደርግልናል ሪተርን ያደርግልናል። በነዚህ በጃቫስክሪፕት ኦፕሬተር ውስጥ ስንት ነገሮች አይተናል። አርትሜቲክ ኦፕሬተር፣ እነዚህ አዲሽን ማቴማቲካል ካልኩሌሽን የምንሰራበት፣ አሳይንመንት ኦፕሬተር፣ አሳይን ቫሉዩ ቫሪያብሉ ላይ ቫሉዩን አሳይን ለማድረግ ኢንኮምፓሬሽን ኦፕሬሽን፣ ኮምፔር ቱ ቫሉዩ ኤንድ ሪተርን ቡሊያን ሁለት ቫሊዎችን ኮምፔር ያደርጋል ከዛ ምን ያደርግልናል ቫሊዩን ሪተርን ያደርግልናል ከዛ ሎጂካል ኦፕሬተር ደግሞ ኮምባይኔሽን ኦር ማኒፕሌሽን ኦፍ ቫሊዩዎችን ኮምባይን ለማድረግ የምንጠቀምባቸው ነገሮች ናቸው ሌትስ ዚህ ጋር በኮድ የሆነ ያህሉን በኮድ እኔ ለመጀመሪያ አርትሜቲክ ኦፕሬሽን እናያለን አርትሜቲክ ኦፕሬተሮችን እናያለን ይህ ምንድን ነው ሌትስ ሌትስ ነን ዋን ኢኳልስ ቱ 10 er. ሌትስ ነም ቱ 2 ኢኳልስ ቱ 11። ከዛ ምን እናድርግ እዚህ ጋር አዲሽን እንሰራ አዲሽን እንሰራ ኮንስት ብለን እዚህ ጋር ሪዛልት equals to num1 plus num2 ማለት እንችላለን። ከዛ ማለት ኮንሱል ላይ ልናወጣ ኮንሱል ዶት ሎክ ኮንሱል ዶት ሎክ ሪዛልትን ኮንሱል ዶት ሎክ አድርገን ሪዛልቱን ልናወጣ እንችላለን። ካልሆነ ምን ማድረግ እንችላለን? ቀጥታ እዚህ ጋር ኮንሱል ዶት ሎክ አድርገን ምን እናደርጋለን ነም ዋን ፕላስ ነም ቱ በእንደዚህ አይነት ለመስራት እንችላለን። ሁለቱም ጋር ተመሳሳይ ሪዛልት ነው ሊኖርን የሚችለው። ኤችቲኤምኤላችንን ረን እናድርገው፣ ያኮኔክት አድርጌዋለሁ። ኤችቲኤምኤላችንን ረን ስናደርገው ኮንሶል ላይ ቼክ እናደርጋለን። እዚህ ጋር ኮንሶል ላይ ቼክ ስናደርግ ያሁኛው የ ጀስት ዝም ብዬ ዲስክራይብ ለማድረግ አይነት ነገር ነው። ጃቫስክሪፕት ኦፕሬተር ኦፕሬተር ሰርቪሶች ፐርፎርም ኢንቫሪያብልስ ኢንድ ቫሉስ። ያው እነዚህ አርቲሜቲክ ኦፕሬተር የምንላቸው እነዚህ ናቸው። አሳይመንት ኦፕሬተር፣ ኮምፓሪሽን ኦፕሬተር፣ ሎጂካል ኦፕሬተር፣ ስትሪንግ የኮንካትኔት ለማድረግ ተርነሪ ኦፕሬተሮች። እርሺ ኛውን ኢንስፔክት ላርገውና ኮንሶል ላይ ቼክ ሳረግ ምንድን ነው ያው ሀያ አንድ ሀያ አንድ ሁለቱም ጋር ተመሳሳይ ነገር ነው ይወጣል ማለት ነው። በመቀጠል ደግሞ የምናየው ምንድነው አዲሽንን አይተናል። በመቀጠል ሰብትራክሽን እናያለን። ሰብስትራክሽን ደግሞ በምንሰራበት ሰዓት ላይ ምንድን ነው እዚህ ጋር ኮንሶል ዶት ሎግ ስለሆነ ነው ማይነስ ማለት ነው። አላስ ሴፍ ስናደርገው ማይነስ ጋር ግን ሎጂካል እንዲሆን አስራ ሶስት ማለት ነው። እዚህ ጋር የሚሆነው ሁለት ይሆናል። ሚልቲፕሊኬሽን ሲሆን ይሄኛ ራሱ ያ ያው ከዛ ይህን ዱፕሊኬት ላርገው እና ምንድን ነው ዲቪዥን። ይሄኛ ራሱ ዱፕሊኬት ላርገው ሞጆሎ ሞጆሎ ይሄ ራሱ ዱፕሊኬት ላርገው እና አልት ይሄን ለመጠቀም ስትፈልጉ አልት ከዛ ዳውን አርም ውስጥ ስታደርጉት ምንድነው ወደታች ያወርድላቸዋል ኮዱን። እዚህ ጋር ደግሞ ምንድነው ነው ሁለት ስታር ማድረግ ነው ማለት ነው። ኤክስፖኔንሽል ሲሆን ኢንክሪመንታል ሲሆን ደግሞ እዚህ ጋር አንዱን ኢንክሪመንት ለማድረግ የሚፈልግ ነው። እዚህ ጋር ነምቱን ኢንክሪመንት እናደርግ። ከዛ ይሄ ራሱ ዱፕሊኬት እናደርገው ና ምን እናደርገው ወደታች እናወርደው። ነምቱ ራሱ ምን እናደርገው ዲክሪመንት እናደርገው። ማይነስ ማይነስ ማለት ነው። ሴቭ ስናደረገው ማለት ነው ሪዛልቱ እዚህ ጋር ይመጣል። ለማለት ማለት ነው ኤክስፖኔንሻሉ፣ ከብ ከሱ በኋላ ያለው ደግሞ ኢንክሪመንቱ ዲክሪመንቱ ነው። እንደዚህ እያደረግን ፕራክቲስ ማድረግ እንችላለን። ለዛሬ ያለን ሴሽን እዚህ ላይ እናበቃለን። ቴንክ ዩ። እዚህ ድረስ ከመጣችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የእናንተ ሰብስክራይብ ማድረግ እኔን ሰፖርት ስለሚያደርግ ሰብስክራይብ አድርጉ። ወዳችኋለሁ። ቀጣይ ቪዲዮ ለቃለሁ። ቲንኪዩ አመሰግናለሁ።